ዓለም በመካከለኛው ምስራቅ የጦርነት ትኩሳት በሩሲያና ዩክሬን ለማፋሳሽ ጦርነት ብሎም አልፎ አልፎ ውጥረት በማይለየው ቻይናና አሜሪካ ፍጥጫ ትኩረቱ ሄድ መጣ የሚልበት ጊዜ ነው። ከእነዚህ አስጨናቂ የዓለምን አየር ከሞሉት ዜናዎች ባሻገር ዓለም ሌላኛውን አስደንጋጭ ዜና ከወደ ህንድ አስተናግዳለች። የበረራ ቁጥር 171 ንብረትነቱ የህንድ የሆነው ቦይንግ 787 ዳሽ ኤት አውሮፕላን 242 ነፍሶችን አሳፍሮ ሲሄድ ምናልባትም መንገደኞችን በምቾት ያሰቡት ቦታ በሰላም ማድረስ እንጂ አደጋን ፈጽሞ ያስባል ተብሎ አይጠበቅም። ነገር ግን አውሮፕላኑ ከምዕራባዊ ህንድ አህመድ አባድ ከተማ መሬትን ለቆ አየር ላይ ከወጣ በኋላ የሆስፒታል ሕንፃ ላይ በመውደቅ ብዙ ህልም ያላቸው ንብሶችን በአጭር አስቀርቷል። አደጋው በእርግጥ ልብ ሰባሪ መሆኑ የማይታበል ሐቅ ቢሆንም ከነበሩት መቀመጫዎች 11 ኤ ላይ ተቀምጦ ስለነበረው ግለሰብ እናውራ ከአደጋው በተአምር ስለተረፈችው ነብስ ስነሳ በዙሪያ አስከሬኖች ነበሩ በጣም ነበር የፈራሁት ተነስቼ መሮጥኩ በዙሪያ የአውሮፕላን ቁርጥራጮችም ነበሩ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ የቪሽዋስ ኩማር ራሚሽ ምስክርነት ነው አንዳንድ ሰዎች ቀለል ባለ አደጋ ህይወታቸውን ሲያጡ ይስተዋላል ከአውሮፕላን አደጋ መትረፍ ዜና ግን ምናልባትም ብዙዎች እንደሚሉት የፈጣሪ እጅ ከሌለበት የማይታሰብ አይሆንም ቪሽዋስ ኩማር ራሚሽ በእርግጥም 11 ኤ ወንበር ላይ ሲቀመጥ አውሮፕላኑ ምድርን ከመልቀቁ በፊት እንዴት ያለ ጸሎት አድርጎ ተነስቶ የሆነ የሚለው በግሌ የፈጠረብኝ ጥያቄ ነው። ይሁን እንጂ ከሟቾች በላይ የዚሁ አደጋ የተረፈች ነፍስ ጉዳይ የዓለም መነጋገሪያ ሆኗል። ቪሽዋሽ በአውሮፕላኑ ውስጥ ከወንድሙ ጋር ነበር። 11 ኤ መቀመጫ ላይ የተቀመጠው ራሜሽ ቪሽዋሽ ኩማር ግን ተአምር በሆነ ሁኔታ ተርፏል። ይህ ምናልባትም በብዙ ዓመት አንዴ የሚፈጠርም ክስተትም ነው። በሌላኛው ገጽ ደግሞ ከአደጋው በኋላ የጋዜጦች የፊት ገጽ የመገናኛ ብዙሃን ዋና ወሬ የሆነው ክስተትም በአደጋው ታይቷል። ይህም በተከሰተው አደጋ ሕይወታቸውን ያጡት አሳዛኞቹ የአንድ ቤተሰብ አባላት ታሪክ ነው። ዶክተር ኮሚና ባለቤታቸው ዶክተር ፕራቲክ ከሶስት ልጆቻቸው ናኩል ፕራዲያት እና ጆቪሽ ጋር በአንድ ላይ በአውሮፕላን ውስጥ ሆነው ሲጓዙ ነበር። በዚህ አደጋ ምክንያትም አምስቱ የቤተሰብ አባላት ህይወታቸውን አጥተዋል። ዶክተር ፕራክ ለስድስት ዓመታት ከቤተሰቡ ተነጥሎ እንግሊዝ ውስጥ ሲሰራ ቆይቷል። በእነዚህም ዓመታት ሁሉ ወደ እንግሊዝ ሄደው ከእርሱ ጋር እንዲኖሩም ብዙ ጥረት ሲያደርግም ነበር። የዓመታት ጥረቱ ተሳክቶ ሚስቱ ዶክተር ኮሚ ከምትሰራበት የህንድ ሆስፒታል በተሻለ ስራ ወደ ለንደን ለመጓዝ የምትችልበት ሂደት አለቀ። ከሁለት ቀናት በፊት በይፋ ስራዋን ለቃም ከልጆቻቸው ጋር ጓዛቸውን ጠቅልለው አዲስ ህይወት ለመጀመር ወደ እንግሊዝ ለመጓዝ ተነሱ። ይሁን እንጂ ተስፋቸው አውሮፕላን ውስጥ እስኪገቡ ድረስ ብሩህ ነበር። እዚያው ውስጥ ሆኖ የተነሷቸው ፎቶዎችም ተስፋ ያረበበባቸው ነበሩ። ይሁንና የዚህ ቤተሰብ ደስታና ተስፋ ከደቂቃዎች በኋላ ወደ በድንነት ተቀይሯል። የዚህን አሳዛኝ ክስተትም የመጨረሻ ፎቶግራፋቸው እንደ ትዝታ ትቶ አልፏል።